ወይ አብረሽ እና የሮታ ፈተና፣ እኔ ቤተሰብ በጣም ነው ግራ የገባኝ ማለት ነው። ነገሩ ሁሉ በጣም ነው ግራ የሚገባው። ምን እንደምታምኑ አላውቅም፣ ብቻ በጣም ይከብዳል ሰው ስንባለኛ። የትኛው ነገር ዛሬ ይስተካከላል ስንል የባሰ ነገር ነው የሚመጣ። በዚህ አጋጣሚ እኔ የገረመኝ ነገር ቢኖር ዛሬ ያው እኔ ሮታንም አለም አብረሽንም አለም ማንንም አለም፣ ነገር ግን ዛሬ እስከ ዛሬ እኔ እንጃ ከነፂ ጋር ከተለያዩ ስንት ጊዜ ይሁን አኔ አላውቅም፣ ብቻ አብርሽ ከተለያዩ ትዳር ከመሰረተ ከሩታ ጋር ከሆነ ይህንን የነፂ ስልክ አብርሽ ጋር ምን ይሰራል? ቤተሰብ ግራ አልገባችሁም? እኔ እንጃ። ወይስ የሚዲያ ስልክ ስለሆነ ነው ያወቀችው? ወይስ ሌላ ሚስጥር አላቸው? እኔ በቃ ጥያቄ የሆነብኝ ነገር በጣም የገረመኝ ነገር ቢኖር ባለፈ አብርሽ እንደ ሲያወራ እንደሰማችሁ፣ ስልኬ ከፍቼ ላሳይሽ ምንም አይነት ነገር ፋይል የለኝም ብሏል። እንግዲህ ዛሬ ደግሞ ምን እንዳዩ አላየም። እኔ በእርግጥ አላህ ብቻ ነው የሚያየው። ይሄ ነገር እውነት ሚሆን ውሸት ሚሆን እኔ አላቅም። ብቻ በመጣለኝ ነገር ነው ምፈርደው። እና ውድ ቤተሰቦቼ ዱባይ ከሄድኩ በኋላ ስር ይደውላለኝ ስደውል፣ እኔ ዱባይ ነኝ ያለሁት ኢትዮጵያ ስመጣ አወራሻለሁ ብያታለሁ። ኢትዮጵያ ከገባሁ በኋላ አብረሽ ምንድን ነው የምታወራት ማለት ነው? እና እዚህ ጋር የምትይዙልኝ ነገር ቢኖር ትላንትና ይሁን ዛሬም ይሁን ሩታን የምትሰድቡ ሩታ ባልሽን አክብሪ ትዳርሽን ያዥ የምትሉ ማለት ነው፣ ትዳሯ እንዴት ነው የምትይዘው ሩታ ማለት ነው። ለምሳሌ እዚህ ጋር ላለፈው ህይወት ዛሬም ትላንትናም እየተደጋገመ እኔ በጭራሽ የሚያገባኝ ነገር የለም። ግን ነገር ግን እኔ ባለውበት ሰዓት በአሁን ታይም እኔ ያገባኛል። ባሌስ ከሆነ ቤቴ ስለሆነ ያገባኛል እያለች ነው። ይሄ ነገር ትክክልናት ወይስ ትክክል አይደለችም? እስቲ እናንተ ብትሆኑ የበፊት ያሳለፋችሁ ታሪካችሁ ትታችሁ ዛሬ አብራችሁ እያለ ባላችሁ እና ከሌላ ሰው ግንኙነት ሲያደርግ ወይም ሲገናኝ በቃ የተለያየ ነገር ሲፈጽም ጸጥ ትላላችሁ? ባላችሁን እንደፈለጋችሁ እኑ ትላላችሁ? አትሎም አይደል ምክንያቱም ትጠይቃላችሁ። ሩታም የጠየቀችው ያለው ያን ነው ማለት ነው። እና ሲቀጥል አብርሽ በእንደዚህ ነገር አይደለም። ለምሳሌ ጥፋትህን አውቀህ ከመጀመሪያ ደረጃ ከድሮም ጀምለህ ስጠይቅህ ይሄ ነገር ምንድን ነው ስትልህ መናገር ነበረብህ። አይ ሩታ እንዲ እንዲ ነገር ነበር ያለፈ ታሪክ ነው እና በኋላም የሆነ ነገር ቢፈጠር አንቺን እንዳይከፋሽ አንቺ ስሜታዊ እንዳያረግሽ ለምን በመጀመሪያ ደረጃ ስትግባቡ ማለት ነው እኔ ምን ትዝ ብሎኛል መሰላችሁ? ከዚህ በፊት ሀይሚና ኤፍሬም ሩታን ብራንክ ስታደርገው ማለት ነው ስትደረግ ፍቅረኛዋ መጥቷል ሲባል በዛን ሰዓት ሩታ ሁሉም ነገር ወነግራኛለች፣ ምንም ነገር እንደሌላት፣ ፍቅረኛ እንደሌላት፣ ከወንድ ጋር ግንኙነት እንደሌላት ነግራኝ ነው የገባውበት ሲል ነበር አብርሽ። እና በመጀመሪያ ደረጃ እሷም ግልጽ እንዳረገችልህ ደግሞ አንተ ለሩታ ሩታ በህይወቴ እንደዚህ እንደዚህ ሰዎች ነበሩ፣ ግን እነሱ ሰዎች አልፈዋል። አሁን እኔ እና አንቺ አሪፍ መንገድ ነው የምንጀምረው፣ አሪፍ ህይወት ነው የምንሄደው። ከአሁን ወዲህ ምንም ነገር አይገድበንም ብላ በመጀመሪያ ደረጃ ለሩታ ማስረዳት ነበረብህ አብርሽ። ከላጠፋሁኝ ቤተሰቦች እንደ እኔ ከሆነ ማለት ነው እና ሲቀጥል ደግሞ ጥፋት ከሆነ በኋላ ካየ ደወልክላትም፣ ተገናኛችሁም፣ አብራችሁም ፈቶ ተነሳችሁ። ይሄ ነገር አብርሽ ቀላል ነው። በቀላል ነገር ሴት ልጅ ትንሽ ነገር ያባብላታል። አላየህም ባለፈ፣ ጥፋትህን አጥፍታ ማለት ነው፣ ብዙ ነገር አድርጋህ ማለት ነው። ምን ስትል ነበር አንተ? ሩታን እግሯን ስላጠብኳት ብቻ በትንሽ ነገር አታለልኳት አላልክም? ዛሬም ደግሞ ምንም በቃ ሩታዬ፣ እኔ እንደዚህ የሚከፋሽ አይመስለኝም፣ እና ልትከፍብኝም አልፈልግም። በጣም ይቅርታ አጥፍቻለሁ ብትላት ይሄ ነገር ይቋጫል። ሩታ ያለችው አሁን ምንድን ነው የምትለው? ቤተሰቦቼ እኛ በንግግር እንፍታው እኔና አብርሽ እንፍታ ነው እንጂ ሌላ ነገር። ሩታ የተሳሳተች ነገር ምንም ነገር የለው ማለት ነው እዚህ ጋር። አብርሽም ወድጄዋለው አብርሽን አደንቀዋለው ብዬ እኔ ስለ አብርሽ የሰራውን ነገር መጥፎ ነገር አልናገርበትም። ለሩታም እንደዛ ሩታም ስታጠፋ ባጠፋችሁን አክል አብረሽም ሲያጠፋ ባጠፋውን አክል ማለት ነው። እና ወንድ ልጅ ነህ፣ ቤትህን መምራት ትችላለህ። በቃ አንተ ደግሞ ከጎንህ ያሉ ሰዎች የአንተን ጥላቻ ሩታንና አንተን የሚለይ ሰው እስካለ ድረስ ሩታ፣ አንቺን ቢሆን ማወቅ አለብሽ። አብርሽም ደግሞ ማወቅ አለባችሁ። እዚህ ጋር አብርሽም የሰውን ወሬ እየሰማ ቤቱን ትዳሩን መበተን የለበትም። ሩታም ደግሞ የተለያየ ነገር እንደተባለም ሩታ ይሄንን ፈቶ ምክንያቱም አንቺና እሱ ለማጣላትም ቅንብር ይሆናል በአሁኑ ሰዓት አይደለም። እንደዚህ አይነት ሌላም ነገር ብዙ ነገር የሚደረግበት አፕሊኬሽን አለ እንደምታቁ ማለት ነው ካወቃችሁ። በጣም የሚያስፈራ ነገር፣ ለአይናችሁ የምታፍሩት ነገር የሚደረግ ነገር አለ። ለምሳሌ የኔ ፈቶ ከሌላ ወንድ ጋር የሚደረግበት ስል አፕሊኬሽን እንዳለ ማወቅ አለብሽ ሩታይ ማለት ነው። እና ለማንኛውም ነገር ወሬ ማለት ነው አብርሽ እንኳን በያምድም ለዛ ወሬ ቦታ እንዳሰጪ ምክንያቱም እንዳልሽም አንቺ ዛሬ ምን ብሰሪ ነው ምን ባረግ ነው፣ ይሄንን አክል ፈተና የሚበዛብኝ ሰውም ይሄን አክል ትዳሬ ሊበት ነው የሚነሳው። እንዳልሽም ትዳርሽም ሊበትንብሽ ይችላል አይታወቅም። ምክንያቱም በአሁን ሰዓት ሰው በጣም ከፍቶዋል። ለምን እንደሆነ አላቀም። እኔ ሰው እንደዚህ በምን አይነት ዘመን እንዳለን አላውቅም። በዚህን ልክ የሰውን ትዳር እዚ ጋ አብርሽና ሩታ ሌላ ፋይል እንኳን ቢኖራት ለነፂ ተብዬዋ ማለት ነው። ይሄ ነገር በቃ እነዚህ ልጆች ባለ ትዳር ናቸው። እኔ አብርሽ በህይወት የነበረ በህይወት ያለፈ፣ በቃ እኔም ሌላ አዲስ ታሪክ ልጀምር፣ አዲስ ህይወት ልጀምር ብላ ታስብ ነበር። ምክንያቱም አለማሰብ ነው። እኔ እናንተ ስራም ስሩ ምንም ስሩ፣ እዚህ ጋር የሚያገባኝ ነገር የለም። እና የሚያገባኝ ነገር እኔ እዚህ ጋር ሩታ ሁሌ የምትሰደበው ሁሌ የምትቀጠቀጠው በአብርሽ በኩል የሚመጡ ችግር ነው። እውነቴ ነው ሙላችሁ። እስከ ዛሬ በሩታ በኩል የሆነ ችግር መቶ ወይም አብርሽ ስትሰደብ ወይም ደግሞ ሩታን ሲዘቀዘቅ ወይም የተለያየ ቃላቶች ሲጠቀሙ አይቼ አላቅም። ሁልጊዜም የሚመጣው አብርሽ ባመጣ ችግር ነው ማለት ነው። ይሄ ችግሩ ደግሞ ማስቆም ማስገደብ ግድ ይለዋል ማንኛውም ሰው ወጥቶ ሩተን ሲሰድባት ማንኛውም የቆየ ታሪኩን አምጥቶ ሚዲያ ላይ ከሚበትንበት አንድ ቀን ወጥቶ በደንብ አድርጎ ለዚህ ለህዝብ ሁሉ መልስ ቢሰጥ በቃ እኔና ሚስቴ ማንም እንዳይነካብኝ ለሚስቴ እኔ ማንም ስሟን እንዳይጠራ ወድጄ ፈቅጄ ያረግኩት ነገር ነው ወንድ ልጅ ነኝ አዎ ላይፍ አሰርልፍ ያለው አለቀ ለምን ከዚህ በፊት አብርሽ ለሌላ ሰው ስትመጣ ማንም እንዳይነካት ብላ ስትከራከር ስላየን ነው ማለት ነው። እና አብርሽ ትዳር በእንደዚህ ነገር አይሆንም፣ ሩታም እንደዚህ ነገር አይሆንም። ዛሬም ደግሞ ቤተሰብ ማንም ማንም አያገባውም ብላለች ሩታ። በዚህ ነገር አትፈታለች። ምክንያቱም ሰውንም አይሳሰት የለም አላየችም። ትላንትና ያለማወቅ ነው እንግዲህ ይሄንን ፋይል እንዳለ ኤፍሬም አያውቅም ዛሬ ፋይሉ ሲያይ በጣም ነው የደነገጠው። በጣም ክው ብሏል ማለት ነው። ምክንያቱም አንድ ሰው እኛ የላየ ነገር ማውራትና ያልሰማነው ነገር መፍረድ ሰው ላይ በጣም አስቸጋሪ ነው ቤተሰቦች። እና ዛሬ ፋይሉ ስላየው ተረዳት። ሲቀጥል ሩታ እውነቴ ነው ሙላቸው፣ ሁሉ ነገር የምታወራው ነገር ትክክል ነው። ለምሳሌ ቡታጀራ ቡታጀራ ይላሉ፣ እኔ በቡታጀራ ምን እንዳለቸው አላቅም። ፍሪምና አብርሽ ማለት ነው እንዴ በቃ ካልሆነ እኮ እዚህ ጋር የሁለታችሁ ስምምና ቅደም ነው የምትለው። ሩታ ቤተሰብ ስምምና ከሌለ መግባባት ከሌለ የሩታን ደስታ ከሌለ የአብርሽ ደስታ ከሌለ የብሮግራም ተዘጋጅቶም ተሳካም ትክክልም ሆነ ሁለታቸው ደስተኛ ካልሆኑ የቱ ጋ ነው ለማን ነው የሚዘጋጀው? ለሴጣን ነው የሚዘጋጀው? እውነቴ ነው የምላችሁ። አብርሽና ሩታ ራሳችሁ ጠብቁ፣ ወደ ትዳራችሁ ተመለሱ። እቺ የዓለም ጠፊ ናት አንድ ቀን ማለት ነው ይሄ ስራም ስሩ፣ ድራማም ሆነ ምንም ነገር ሆነ በህይወታችሁ ላይ አትጫወቱ። እኛ የነገኑን ከነጌ ወደ አናውቅም፣ እና ለልጃችሁ አስቡ። ሩታይ እንደዚህ ስሜታዊ አትሁኚ። ለራስሽ አስቢ፣ ለራስሽ ተጠንቃቂ፣ እና የሰውን ወሬ አትስሚ ነው የምለው። እና ቤተሰቦቼ፣ እኔ እንጃ እኔ በጣም እኔ ግራ ገብቶኛል። ምን እንደምል አላውቅም። ሁሌም እንደተናደደ